በጋዜጠኛ ኤርምያስ ፍቅሬ አዘጋጅነት ባህልና ታሪካችንን ለመሰነድ ብሩሻቸውን ከቀለም ያዋህዱ 24 የሀገራችን አንጋፋና ወጣት ሰዓሊያንን አሳትፎ ባህልና ታሪክን ይገልጻሉ ያሏቸውን የአሳሳል ዘይቤዎች ተጠቅመው ይሳሏቸውን ታሪኮች በታሪካዊ ጣይቱ የባህልና የትምህርት ማዕከል ጊዜና ዘመንን የኋሊት እንድናይ የሚያስታውሱንን ባህልና ቅርሳችንን ጣይቱ ተብሎ የተሰየመውን የስዕል ዐውደ ርዕይ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 24 ሰዓሊዎች ተሳትፈዋል። አንጋፋ፣ ወጣት እና ጀማሪ ሰዓሊዎች እንደምታያቸው፣ ስዕሎቹ በተለያየ ዘርፍ የተሰሩ ናቸው፤ በቀለም ቅብ፣ በብዕር በመሳል፣ እንዲሁም በኢንስታሌሽን ወይም ደግሞ እቃዎችን እንደ ሀሳብ በመወከል በትውፊታዊ የኢትዮጵያ አሳሳል ብለን በምንጠቅሰው በዛም ጭምር የተሳተፉ የተለያዩ ሰዓሊዎች አሉ። አንደኛ ጣይቱ ባህል ማዕከል ነው። ባህል የሚለው ሀሳብ በራሱ በጣም ሰፊ ነው። ሁለተኛ እቺ ጣይቱን ደግሞ ስናስብ አብረን የምናስበው ሌላ የጀርባ ታሪክ አለ። አንድም ከግል ታሪኳ ሰበኗ ባሻገር አድዋን ድል እናስባለን። ስለዚህ የእኔም ብቻ ሳይሆን አጠቃላይ የቀረቡት ስራዎች ይሄንን መንፈስ ማዕከል ያደረጉ ናቸው። ቀለሞቹ በጣም ባላንስ፣ ሚዛን የጠበቁ ናቸው። የታሪክ ቦታ እንደመሆኑ መጠን ይሄ ስዕል ታሪክን የሚገርመው ነገር ደግሞ ከጊዮርጊስ ፊት ለፊት መሆኑ ነው። ምክንያቱም የጊዮርጊስ ስዕል ነው። በመሰረቱ የኔ ሚዛን የቀለሞች ሚዛን የጠቅላላ አብስትራክት ወይም ሞደርን አርት ሊያደርገው የሚችል አካሄድ ነው የሚሄደው። እዚህ ላይ ግን ግልጽ ነው ቀለሞቹ እና ሙቭመንት ነው። እንትኑ የጥበብ አካሄድን ቀለም፣ ባላንሲንግ ወይም ሚዛን መጠበቅን ያሳያልና ባህላዊ በመሆኑ ለቦታው ተስማሚ ነው። ባህልና ጊዜን የሚገልጽ በአንድ ወቅት ስንገለገልበት የነበረ ቁስ የሚያስተላልፈውን መልእክት አጣምሮ ዋጋ እንድንሰጠው ለነገ ማንነታችን ሊተርፍ የሚችለውን ሀሳብ ማሳያ ቁስም የስዕሉ ዐውደ ርዕዩ አንድ አካል ሆኖ ቀርቧል። ይሄ እንግዲህ እኔ ሀሳብን የምናስተላልፍበት ሀሳብን የምናጠይቅባቸው ብዙ እይታዊ ቁሶች አሉ። ከነዛ ቁሶች ውስጥ የአድዋን መንፈስ ሊያስታውስልኝ የሚችል ከአድዋ ጦርነት በኋላ የተሰራ ኩባያ ል የምታስታውሹ ከሆነ ይሄ ኢንዱስትሪያ ኢጣሊያ ይላል። ኤርትራን የታተመው በጣሊያን አማካኝነት የታተመ ነው፣ የተሰራ ኩባያ ነው። ግን እኛ የምንገለገልበት ይሄ እቃ እንግዲህ በግልጓለት ጊዜ የሚጠጣበት ነው። ስለዚህ እኔ ውሃ አደረኩበት። ውስጥ እንግዲህ በውሃው ራሱ ልናገር፣ ላስብ፣ ልጠይቅ የፈለኩት ጉዳይ አለ ማለት ነው። ማንም ሰው የተለያዩ አይነት ወደ ሰውነቱ የሚገቡ መጠጦችን ሊመርጥ ይችላል። ውሃ ግን አንድ ያደርገናል። ውሃ ብዙ ሳቢ አለ፣ ብዙ ፍልስፍና አለው። ስለዚህ ያንን በውክልና አድርጌ በዚህ መልክ ሰራሁት። አንድ ነገር ከነበረበት የተፈጥሮ መጠን ሲያድግና ከፍ ሲል በራሱ ድምፁ አብሮ ከፍ ይላል፣ እና ያንን ነገር ለማሳየት የተጠቀምኩበት የተለያዩ ስራዎች ነው የተካተቱበት። በተለያዩ ርዕሶች ግን ሁሉም አጠቃላይ ሀገራዊ ስሜት ያላቸው ናቸው። እኔ ይዤ የመጣሁት ስራ የህሊና ፍቅር የሚል የቴጌ ጣይቱን በመቀሌ ጦርነት ላይ የነበራቸውን ድርሻ የሚያሳየ ነው። እዚህ ውስጥ አንድ ታሪካዊ ነገር የተፈጸመበት እዚህ ላይ ሁሌ የምንሰማው ነገር አለ። መድፉን ቀጥታ መጥተው የተሰነጠቀበት እዚህ አጋጣሚ ላይ ነው። እሳቸው ከላይ ሆነው እየነገሯቸው እነ ባልቻም የነበሩበት ከውሃው ላይ ወርደው ውሃውን እንዴት እንደሚይዙ እና እንዴት አድርገው ጣሊያንን ከጉድጓድ ውስጥ ማስወጣት እንደሚገባቸው እየነገሯቸው የነበረበት ሰዓት ነው። በዛን ሰዓት ላይ ከየአክሱም ቀሳውስት ስዕለ ማርያም ይዘው እነሱን ተቀላቅለዋቸው ነበረ እና ያንን እዛች ሞመንት ላይ ውሃውን እንዴት እንደሚይዙ የሚያሳይበት እና ለእነ ለነባልቻም ሌሎቹንም ፊት አውራሪዎችና ራሶች የሚሰጡበት እያብራሩላቸው ያለው እንዴት ማድረግ እንዳለባቸው ያለበት ሞመንት ነው። እኔ አሁን ያለሁበትን ነገር የማየው ያው በእኔ ዘመን ነው አይደለም። ያው በእነሱ ዘመን ደግሞ አለባበሳቸው ሊሆን ይችላል፣ ተግባቦታቸው ሊሆን ይችላል፣ የሚያደርጉት ግንኙነት ሊሆን ይችላል ሶሻል ኮሚኒኬሽናቸው ሊሆን ይችላል። እኔ ያን ጊዜ የሚያደርጉት ኮሚኒኬሽን እና እኔ አሁን ያለሁበትን ኮሚኒኬሽን እንዳዋቀር ያዋቀሬ ማየት እንችል አርጎኛል። ስራዎቹ አገራችንን የሚያስታውስ አሪፍ አሪፍ የሆ ስራዎች አሉ። ወደ ራሳችን እንድንመለከት የሚያደርጉ ስራዎች ናቸው አብዛኞቹ ዜ የተሰሩት እና ዞር ብለው ወደኋላ እንድንመለከት ታሪክ እንድናይ እንድናነብ የሚያደርጉ ነገሮች ናቸው እና እንድንመረምር የሚያደርጉ ባህላዊ ቼ መጣት ለመጀመሪያ ጊዜ እዚህ ነው። ከዚህ በፊት በብዛት የሄድኩባቸው አሊን እንዳስታውስ ያደረገኝ ነገር የለም። አሁን ነው በብዛት ያየዋቸው። ያላወቁትን ነገሮች እንዳውቅ አስደርገውኛል። ላይቶቹ ላይን የሚፈጥሩት ብርሃን፣ ጥላዎቹ ምናምን ከተለየ ከምማርበት አንጻር እዚህ መጥቼ ደግሞ ኤግዚቢሽኖቹን ስላየው ሌላ ነገር እንድማር ረድተውኛል። ኢትዮጵያ የታሪክ ሀገር ናት። ኢትዮጵያ የጥበብ ሀገር ናት። ስለዚህ ታሪክንና ጥበብን ለወጣቱ ለማስተላለፍ እና በጣም ደግሞ አስፈላጊ በመሆኑ ታሪክ ማለት መሰረት ነው። መሰረት እንዲኖር ያስፈልጋል። እኛ ደግሞ መሰረት ያለን ህዝቦችን እና ታሪክን ለመግለጽ ያደረግኩት ነው። ጥበብንም ይገልጻል፣ ታሪክንም ይገልጻል። ቤቱም የታሪክ ሀገር ነው። ወጣቱ ደግሞ ራሱ ስለ ሀገሩ ታሪክ ማወቅ አለበት። በስዕልም መግለጽ አለበት። በሙዚቃ መግለጽ አለበት። ማወቅ አለበት። ማንነቱን ማወቅ አለበት። እነዚህ ታሪካዊ ስዕሎች ታሪካዊ ቦታ ላይ ለተመልካች መቅረባቸው ትክክለኛ ትርጉም ይሰጣልም ይላሉ ሰዓሊዎቹ። ታሪካዊነቱ እንደመሆኑ መጠን ምናልባት የስዕሉ ትክክለኛውን ቦታ አግኝቶ ሊሆን ይችላል። የተሰራበት ስራ ከዚህ በፊት የምንሰራቸው ስራዎች እንደዚህ የአድዋን መነሻ አድርገን የምንሰራቸውን ስራዎች እንደዚህ ደግሞ ታሪካዊ ቦታ ላይ ሲሆን ቦታውን ያገኘ አይነት ስሜት ይሰማኛል። ጥበብ ብዙ ነገር ይናገራል። ታሪክን የሀገር ታሪክን ያለፈውን ሁሉ መዝግቦ የሚያቆይ ጥበብ ነው። እጅግ በጣም አስፈላጊ ነው እና ይሄ ቤት በተለይ ለታሪካችን ለጥበባችን መሰጠቱ እጅግ በጣም ደስ ብሎኛል። ሽን የሚቆየው ግንቦት 18 ጀምሮ እስከሚቀጥለው ግንቦት 30 ድረስ ለተመልካች ክፍት ሆኖ ይቆያል። ማንኛውም ሰው መጥቶ ማየት ይችላል። ጥበብን መመልከት ይችላል።